ሚያዚያ 30 እድለኛ የሆኑት የኪ ተመዝጋቢዎች በባህር ዳርና በአዲስ አበባ ከተማ ቤታቸውን ይረከባሉ እንዴት ናቸው የኪ ሃውሲንግ ቤተሰቦች እንደሚታወቀው ሚያዚያ 3 2017 ዓ ም ኪ ሃውሲንግ የመዘገባቸውን እድለኞች መስፈርቱን ያሟሉትን በጣም ወዳድሮ እድለኞችን ከመሀል ለይቷል። እነዚህ እድለኞች በኪ ሲኤችኤፍ ሞዴል አሰራር መሰረት የቤት ባለቤት የሚሆኑ ናቸው። ለዚህም የቤት ባለቤትነት ማረጋገጫ ሰነድ እጃቸው ላይ ደርሷል። ከዛ በመቀጠል ቤታቸውን ለመረከብ ደግሞ እየተጠባበቁ ይገኙ ነበረ። በዚሁ መሰረት ከመቶ ሰባ አራት እድለኞች መካከል አምስቱ በባህር ዳር ከተማ የተመዘገቡና ቤትም የሚፈልጉት እዛ ባህር ዳር በመሆኑ ባህር ዳር ባለሙያዎችን ልከን ቤቶችን ገዝተን ቀጥታ ወደ እነዚህ ሰዎች ስም የምናዞር ይሆናል። ከዛ ውጪ 169 ሰዎች እዚሁ አዲስ አበባ ተመዝግበው ለአዲስ አበባ ቤት ፈላጊነት ያመለከቱ በመሆኑ እነዚህ 169 ሰዎች በጠቅላላ የቤት ባለቤት የሚሆኑበትን ማረጋገጫ ተቀብለው በተመሳሳይ ቤታቸውን ለመረከብ በመጠባበቅ ላይ ይገኙ ነበረ። እንደምታውቁት ደግሞ ጥቅምት 22 2017 ዓመተ ምህረት ቃሊቲ ማሰልጠኛ የሚገኘውን ሳይታችንን በማጠናቀቃችን ምክንያት ለተመዝጋቢዎችና እድለኞች እንደምናስተላልፍ ገልፀናል። ከምናስተላልፈው ሳይት ውስጥ የቀሩ ቤቶች ስላሉ እነዚህ ቤቶች ክፍት ሆኖ መቆየት ስለሌለባቸው ከሚያዚያ 30 እድለኞች ከ169 ውስጥ የተወሰኑት እዛ ሳይት ላይ እንዲመደቡ በመጨረሻ ሰዓት በወሰነው ውሳኔ መሰረት ጥቅምት 15 ብለን የነበርነውን ወደ ጥቅምት 22 ማዞራችንንም ቅዳሜ ዕለት አሳውቀናቸዋል። በዚሁ መሰረት ከነገ ወዲያ ሐሙስ ጥቅምት 13 2018 ዓ ም ሚያዝያ 30 እድለኛ ከነበሩት 169 ሰዎች መሃል ቃሊቲ ማሰልጠኛ የሚመደቡትን እድለኞች ካዛንችስ የሚገኘው ዋና ቢሮአችን ማለት ነው አዳራሽ ውስጥ የምንለይ ይሆናል። በዚሁ መሰረት የሚያዝያ 30 እድለኛ የሆናችሁ ቃሊቲ ማሰልጠኛ የምትመደቡ ከወዲሁ እንኳን ደስ አላችሁ እንላለን። የተቀራችሁት ወደ ሌላ ሳይት ስለሆነ የምትመደቡት በተለመደው ትዕግስት እንጠብቁን እንጠይቃለን። ሌሎቻችሁ እንደነዚህ እድለኞች እድለኛ የሆናችሁ የቤት ባለቤት እንድትሆኑ እድል ከእናንተ ጋር እንድትሆኑ ጭምር እንመኝላችኋለን። መልካም ጊዜ